ምን አረገኝ ብለህ ምን አረግኝ ብለህ ነው የማትወደው? ዝም ብሎ በ በታች ነው የምልህ። ትልቅ ሰው ጋራ እንዲህ የእነሱ ታሪክ ነው እናን

ምንም አልተረፈ። ሁሉ ሰላም፣ ደህና ነኝ። እንዴት ነህ? ደህና ነህ? በትአለሁ እንደ ባለፈው ያልኩህን ነገር ተስማምቻለሁ። እግዚአብሔር ይስጥ። ሙት ሙት፣ እኔ ልሙትልህ ነው መልኝ አባትህ ደግሞ እንኳን አንተ

እና ይኸውልህ ግድ የለህም አንተ ብቻ። እንግዲያ ሐሙስ በአራት ሰዓት አራት ሰዓት እመጣለሁ። በቃ ማግኘት እንዲ ይሻላል አይሻልም? መቼ ይሁን እናንተ የሚመቻችሁ? ሽምግልና ያማቀኑ አንተ ልጅ አረ እባክህ ቀስ በል። ምንድነው

እና ቆመ እስከ መጨረሻው ያያችሁ ምን አረጋቶ ነው እስከ ጀው የማይቱን ሙሉ ይደረሻችሁ። አሃ እና ዲዲ ሌላ ደግሞ ሴራ እየተጠነሰሰልኝ ነው። ቆይ ቆይ፣ ግርማ ግርማ እና ዘላለም ስለ ሽምግልና የሚያወሩበት ምክንያት በምንድን ነው? በእኔ ቤት ነው ወይስ በበነ በራሱ በዘላለም ቤት ነው? በራሱና በራሱ ሜዳ እኮ ነው። በራሱ ሜዳ በያለ ሰጂ ሜዳ ነው። አንቺ ሽማግሌ ሜዳ ነው ቆማ ያው ደግሞ ለቃል ነው። እንደዚህ ሽማግሌ ሆኖ ሊመጣ ፈልጎ ነው። ዘላለም ስላሴ ዘላለም ነው ማለት ነው። ይህን ሁሉ ሴራ የሰራብኝ ከዛ ግርማ ከሚባል ሰው ጋራ ተቀናጅቶ ተንኮል እየተነሰሰብኝ መሆኑን እራሴ አፍንጫውን ይዤ እጠይቀዋለሁ። አፍንጫውን ይዤ ነው የምጠይቀው። አይረዝምም፣ ብዙም አይረዝምም

ስንቱን ሳሰብ ነበር የሰነበትኩ፣ መሰል እንግዲህ ከዚህ በኋላ ያለው እሱ ያውቃል። ናቴ አንድዬ እያለ ምን ሆነ እንደዚህ ነው እንዴት አይነት እንዴት አይነት እስከ መቼ እስከ ዛሬ ድረስ

እንዴው ትንሽ ትንሽ እንኳን እንተናተርም፣ ሰው ትንሽ እንኳን አይጸጽትህም? በእጃችን እንኳን የተጎራረስ ነው፣ ትንሽ እንኳን ስሜት አይፈጥርም? ነው ነው፣ በቃል ላይ በቃል ላይ ከግርማ ጋር እስከ መሳም ስታገባ ነግረኸኛል፣ ሴቲቱ ስታመጣ ነግረኸኛል፣ ነግረኸኛል አንተ

በማ በእኔ ልጅ በቃ ምን አገባኝ? ሽማግሌ ተይ እስከ መላክ ደረጃ ደረስክ? እንደተደረስኩ ምነው የእኔ ጌታ፣ ወልጃታለሁ አልከኝሳ! ወልጃታለሁ አልከኝሳ! አይዘላልም። ዝም በለው ወዲያ ተው እንጂ፣ እማናውቅ አረክር እኮ እማናውቅ ትንሽ እራቅ ብንል ማ ልጅ ለማ እንትን ለማለት ይሄ የጨነገፈ አስተሳሰብ እና ልጅ አይደለችም እንጂ ልጅ

ምን ጉልበተኛ ነኝ? ምን ለልትል ነው? ኦሮ ጉልበተኛ ጉልበትን ተማምነህ ነው በኔ ልጅ ሰፈር አንተ ማን? አንተ ማን? በእኔ ልጅ ሽማግሌ የምትላክ ምንድን ነው? ከግርማ ጋር ልታደራድረኝ ነው ምንድን ነው? እስኪ ንገረኝ፣ እስኪ ንገረኝ ግልፅ። ምንድን ነው? ምን አግብቶ ነው? አልናገርም። ታልኩስ የራስህ የምለው ሚስጥር የለኝም። እንዴት አይነት ዘላለም ጥሩ ነው እንደዚህ ያን ያህል ዘመን ተጎራርሰን አብረን ጠጥተን አብረን ችግራችንንም ደስታችንን አብረን ዛሬ ዛሬ እኔ ቤት ላይ ከኔ ጀርባ ከኔ ጀርባ ከኔ ጀርባ እ ለዚያ ነው አይደለም? እሺ እኔ ያክል ነገር ተነልጬ አስከትለ ስትመጣ የነገርከኝ ያን ሁሉ ሰብስብህ ነው አቂም ይዘህብኝ ይሄን ሁሉ ሴራ የምትሠራብኝ? ወግድ፣ እኔ ታንተ ጋር አቂም የለኝም። አሁን እኔ ያክል ክደት ከጓደኛ ከጓደኛ ይሄንን ክደት ይደርስብኛል። እኔ ቤቴን ትመሰርተልኛ፣ ከሚመሰርቱልኝ ወዳጆች አንተ ነበር። ሁል ጊዜ በትንሽ በትልቁ የእኔን ቤት እያፈረሱ የአንተን ቤት የምመሰርት ምን ቤት ነኝ እኔ? ምን ቤት ነኝ እኔ? ዝም ብዬሽ ነዋ ቤት ስመላለት ነው ራስ፣ ዝም ብዬሽ ነዋ ዝም ተመላለሰ ነው። ካንተ ጋራ ንግግር የለኝም። እንዴው እንዴው እንዴው እንዴው እና እና እንደዚህ ነው ዘላለም። እና እንደዚህ ነው ወዳጅነት። እንዴት አይነት ዘመን ላይ ነው የደረስን? እንዴት አይነት ክህደት ነው? ጓደኝነት ማለት እንደዚህ ነው ዘላለም፣ እንደዚህ ነው። በእኔ ላይ ሴራ ትሰራልህ ከጀርባ የት ወገኝ? ምን አይነት ሰው ነህ አንተ? ግን ምን አይነት ሰው ነህ? ወይኔ ወይኔ መስፍን

ከማን አባት ጋር አሁን ሽምግልና ላኩልኝ? ምል ፈጠና አርጉልኝ። ሰውዬውም እያበደ ነው። ቆይ እስቲ እናቴም እስቲ ቆይ ሰከንበል። ሽማግሌ ላክልኝ የምትል ለጠጅ አይደለም ወይ? ሮግ መድኃኔዓለም፣ ማናት ጠጅ? እንዴት ጠጅ? የእኔ ቱን ልጅ መስሎኛ፣ አይደለም ወይ አትዬ? ሰው እናንተ እንዳለ ያው ነው። እንዴት እንዴት ነው? ያው ለዛሬ ድረስ ስንዋራ ስንዋገይ ነበር። ምን ና ተመላልሰ መጣህ? በቃ እሺ በላለች የምትለኝ ማን ነው ታዲያ? እኔ ግራ ገብቶኛል። ቃል ነው እኮ ማወራ እኔ ጋር ለእሷ እኔ ጋና እናት እየመጣለህ ብለህ እየተዘጋጀች እየተዘጋጀ፣ አንተ ምን ታረግ ነው እስካሁን? ለአባትም ለእናትም ምን አገባኝ። አርቁኝ፣ ሽማግሌ እሱ ነው ሌላ ማናለህ። ሮግ መድኃኔዓለም በልጄ ምክንያት ነው ነው እንጂ ባገኘሁ ቁጥር